ናችሁ ልጆችን አማርኛውን እንዴት አድርገን ማንበብ እንደምንችል አማርኛውን ደግሞ እንዴት በእንግሊዝኛ ስንጽፋለን የሚሉትን የማሳያችሁ ይሆናል። እስከመጨረሻው ይህን ቪዲዮ ተከታተሉት። ያልኩኝ ለዚህ የቱ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። እንዲሁም ኦንላይን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትሳፕ እያስተማር እንገኛለን። መማር ትችላላችሁ። በየትኛውም የሶሻል አማራጭ እየደወላችሁ መማር ትችላላችሁ። እናንተን በተመቻችሁ ሰዓት እያስተማር እንገኛለን። አሁን ቀጥታ ወደ ትምህርታችን ይሄድና እንግዲህ የማሳያችሁ እንዴት አድርገን አማርኛ ፊደላትን በእንግሊዝኛ እንዴት አድርገን መጻፍ እንዳለብን። እንግዲህ እንደምታውቁት አሁን ዘመኑ የቴክኖሎጂ ዘመን ነው። በአሁኑ ሰዓት መጻፍ አለመቻል በጣም ከባድ ሪስክ እየሆነ ያለበት ጊዜ ነውና ማንበብና መጻፍ በጣም በጣም ወሳኝ ስለሆነ ደግሞ በጣም የተለመደ ነገር ደግሞ አሁን ምንድን ነው አማርኛ በእንግሊዝኛ መጻፍ በጣም የተለመደ ሆኗል። የአማርኛን ፊደላት በእንግሊዝኛ መጻፍ በጣም የተለመደ ስለሆነ እሱን ክህሎታችሁን ለማዳበር ይጠቅማችሁ ዘንድ የማሳያችሁ ይሆናል። እናንተ መማር ትችላላችሁ። የደወላችሁ በዚህ በፊት የምንለቃቸውንም አንዳንድ እያያችሁ መማር መከታተል ትችላላችሁ። ስ እስኪ አሁን አንድ በአንድ ላሳያችሁና ቅድሚያ እስቲ አማረኛውን እናብበው። አማረኛ ምችሉ ልጆች ማንበብ ትችላላችሁ ግን ለማችሉት ይሆን ዘንድ ምን ይላል ይሄ፣ ሰላም ሰላም ሰላም እም ቤት እንዴት ነህ ነ ሰላም እንዴት ነህ እንላለን ሰላም እንዴት ነህ። እንግዲህ ይህን በእንግሊዘኛ ስንጽ በጣም እዚህ ላይ ትኩረት አድርጋችሁ ስኢ ስኢ ሳ አናባቢ የሚወስዱ የመጀመሪያ ፊደል ናቸው ብያቸዋለሁ። ዩቲዩብ ላይ ሄዳችሁ ከዚህ ላይ እየለቀቁት ቪዲዮ አለ እዚህ በፊት የለቀቁት ያን ማየት ትችላላችሁ። አሁን እኔ ቀጥታ እያነበብሁላችሁ የሚሄደው

ነኝ ደህና ነኝ ደህና ነኝ። እሽ ስራ ስራ ስራ እንዴት ነው ስራ እንዴት ነው እንላለናል። ስለዚህ ስራ እንዴት ነው ስራ እንዴት ነው እሽ ስ ስ ስ ብለን እናነባታለን። አር ኤ ራ ይሆናል። ስራ ስራ እጅ እንዴት ያው እዚህ ጋር እንዴት እያሳየቻቸኋለሁ እንዴት ተመሳሳይ ስለሆነ እ ን ዴ ት እንዴት ና ው ኤን ኢ ና ደብሊው ው ብለን እናነባለን ነው ስራ እንዴት ነው? ነው በጣም ቀላል ነው። እናንተ ትኩረት አድርጋችሁ ታያችሁ ቀላል ነው። እሺ ስራ እንዴት ነው? ስራ እንዴት ነው? ጎበዙ። እሺ ቤተሰብ፣ ቤተሰብ፣ ቤተሰብ ሁሉ ሰላም ሰላም ነው። ቤተሰብ ሁሉ ሰላም ነው። ቤተሰብ ሁሉ ሰላም ነው እንላለና ለዛ የሚሆነን በእንግሊዝኛ ስንጽፍ ቢኢ በ ቲኢ ተ ከ ኤስ

ሰላም ነው ቤተሰብ ሁሉ ሰላም ነው። በጣም እሽ ወደ ቀጣይ ን በጣም ናፍቀሽኛል። በጣም በጣም ናፍቀሽኛል። ናፍቀሽኛል ስንል እንዴት ነው የምንጽፈው?

ናፍቀሽኛል በጣም ናፍቀሽኛል። ትንሽ በዛ ስለሚል ይከብድ ይችላል ግን እናንተ ተጋግማችሁ አንድ ወገባችሁ በጣም ቀፍላሉ። እዚህ በጣም ናፍቀሽኛል ይላል። እሺ፣ መቼ ነው የምትመጣው? መቼ ነው የምትመጣው? መቼ ነው ው የምትመጣው የምትመጣው። እሺ እስኪ በእንግሊዘኛው እንዲያው ኤምኢ መ ና ብለና ነፋለ ሲ ኤች አይ ኢ አሁን ኤች አይ ኢ አምስተኛ ፊደላት የሚያስከትሉት ምን ነው ብያችኋለሁ? ሁለት አናራ ስለዚህ መቼ

ከዚያ ወደ ወደ ዳሽ ጻጭ ከሳምንት በፊት ከሳምንት በኋላ ከአንድ ወር በፊት ከወር በኋላ ይላል። እስቲ እኛ ከወር በኋላ ብያለሁ። ከወር ከወር በኋላ በኋላ ከወር በኋላ ከወር በኋላ ቢል ምላሹ እስቲ በእንግሊዝ ትርጉሙን ነው ኬ ኢ ከ ይሆናል። ከ ደብሊው ኦ ዎ አር ር ከ ዎ ር ከወር ቢ ኢ በ ኳ እኒ ዲቃላ ሆሄያት ወይም ደግሞ ሞክሼ ፊደላት የሚባሉት ሁለት አናባቢ ነው የሚወስዱ። ለነዚህ ደግሞ ቪዲዮ ሰራላችኋለሁ በቀጣይ

እ ጠ ብ ቃ ለ ሁ እሺ እጠብቃለሁ ይላል። እሺ ጠብቃለሁ ኢ እ ተብላ ትነበባለች። ኤስ ኤች አይ ደግሞ ሽ እሺ እሺ ኢ እ ተብላ ትነበባለች። ቲኢ ጠ ምናታለን ኬ ኤን ቃ ኤል ኢን ለ ኤችዩ ሁ እጠ ብ ቃ ለ ሁ እጠብቃለሁ እጠብቃለሁ እሽ እጠብቃለሁ ይላል። ቻ!

እሺ ውዴ ቻው እሺ ውዴ እንላለን እንግዲህ እንዳያችሁት ከመጀመሪያው ጀምራችሁ እንዳያችሁት በጣም ቀላል ነው እናንተ መጀመሪያ ፊደላቶቹ የተሰጣቸው ለእያንዳንዱ ማን ነው አሁን ለበ ቢ ናት የተሰጠች ስለዚህ እንዲሁም ለሃ ኤች ናት የተሰጠች እናንተ ለእያንዳንዱ ማን ነው የተሰጠ የሚለውን መለየት አለባችሁ ከዛ አገጣጥማችሁ ለማንበብ ደግሞ ፊደላቶች መጀመሪያ ፊደላት ማንም የሚያስከትሉ ሁለተኛ፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባተኞችስ ማንም ያስከትላል የሚለውን እያንዳንዱን የሰራሁትን ቪዲዮ እዚህ በፊት ያለውን በደንብ ማየት ነው የሚጠበቅባችሁ። ሌላ እንዲሰራላችሁ የምትፈልጉት ካለ ኮሜንት ላይ ያስቀምጡልን፣ ወይም ደግሞ ደውሉልን። መማር የምትፈልጉ እናስተምራለን። እስኪ ከመጨረሻችን በፊት አንድ የምድገምላችሁና እንጨርስ። በፍጥነት አነብላችኋለሁ። ሰላም፣ እንዴት ነህ? ሰላም፣ እንዴት ነህ? ሰላም፣ እንዴት ነሽ? ሰላም፣ እንዴት ነሽ? ደህና ነኝ። ደህና ነኝ። ስራ እንዴት ነው ስራ እንዴት ነው? ቤተሰብ ሁሉ ሰላም ነው? ቤተሰብ ሁሉ ሰላም ነው? በጣም ናፍቀሽኛል። በጣም ናፍቀሽኛል። መቼ ነው የምትመጣው መቼ ነው የምትመጣው? ከወር በኋላ። ከወር በኋላ። እሺ እጠብቃለሁ። እሺ እጠብቃለሁ። ቻው፣ እሺ ውዴ፣ ቻው፣ እሺ ውዴ ይላል። እንግዲህ እናንተ የደጋገማችሁት ተለማመዱት። ለዚህ የኢትዮ ቻናል አዲስ የሆናችሁ ሰብስክራይብ ያላረጋችሁ ልጆች ሰብስክራይብ አርጉ፣ አበረታቱኝ። ላይክ አርጉ፣ አበረታቱ። ሌላ የሚሰሩት ነገር ካለ ሰራላችኋለሁ። መማሪያም የምትፈልጉ በዚህ ዲስክሪፕሽን ላይ ያስቀመጥነው ስልካችን እየደወላችሁ መማር ትችላላችሁ። እናንተን በተመቻችሁ በየትኛውም ሰዓት እያስተማር እንገኛለን። ሰላም ሁኑ።